በበዓል ጊዜ ወገንን መጎብኘትና ያለንን ተካፍሎ በጋራ የማሳለፍ መልካም የኢትዮጵያውያንን እሴት የበለጠ ማጠናከር ይገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አሕመድ ገለጹ። ጠቅላይ ሚኒስትሩ ቀዳማዊት እመቤት ዝናሽ ታያቸውና ከንቲባ አዳነች አቤቤ ከካዛንቺ ስለ ልማት ተነስተው በገላን ጉራ የሰፈሩ የሕብረተሰብ ክፍሎችን ጎብኝተዋል፣ ማዕድም አጋርተዋል። በለጠ ታረቀኝ ተጨማሪ አለው። በበዓል ጊዜ መጠያየቅ፣ መረዳዳትና አብሮ ማሳለፍ የኢትዮጵያውያንን አንድነት የሚያጎለብቱ በሌላው ክፍለ ዓለማትም ብዙም የማይስተዋሉ ሰውኛና መልካም እሴቶች ናቸው። ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ ቀዳማዊት እመቤት ዝናሽ ታያቸውና ከንቲባ አዳነች አበቤ ከካዛንች ስለ ልማት ተነስተው በገላን ጉራ የሰፈሩ የሕብረተሰብ ክፍሎችን ጎብኝተዋል። ለበዓልም አዳጋድተዋል። ጠቅላይ ሚኒስትሩ በመርሃ ግብሩ ባደረጉት ንግግር የአብሮነታችን ውል ማጥበቂያ የሆኑ በበዓል ጊዜ በጋራ የማሳለፍና የመረዳዳት መልካም እሴቶችን የበለጠ ማጎልበት ይገባናል ብለዋል። ሀገራችንን የማልማትና የማሳመር የጋራ ኃላፊነት አለብን ያሉት ጠቅላይ ሚኒስትሩም በፊት የነበሩበት አካባቢ እንዳ ተማረበትና ተመልሰው መጎብኘት እንደሚችሉም ነው የተናገሩት። ከካሳንቺስ አካባቢ ከግቢ ገብርኤል አካባቢ የመጣችሁ ጎረቤቶቻችን ምን ላይ እንዳላችሁ ለማየትና የበዓሉን ድባብ ለማየት ነው የመጣ ነው። በጣም ደስ ብሎናል። ልጆቻችሁ መልካም ትምህርት ቤት፣ አዛውንቶች መመገቢያ ቦታ አግኝተዋል። እድራችሁ ቁባችሁ በጋራ እንደተለመደው የተጠያየቃችሁ የምትኖሩበት ነገር ተፈጥሮላችኋል። በጣም ደስ የሚል ነገር ነው። እናንተም እንኳን ደስ ያላችሁ። ይሄኛው አዲሱ ሰፈራችሁ የምትኖሩበት ነው። ያም ይኖራችሁበት ሰፈራችሁ ሄዳችሁ እንድታዩት እጋብዛለሁ፣ ከንቲባንም እጠይቃለሁ። ካሳንቺስ እጅግ እጅግ ውብ ሆኗል። ልጆቻችን ተስፋ አላቸው፣ ከኛ የተሻለ ኑሮ መኖር ይችላሉ። የተጀመረው የልማት ሥራ ውጤት ማምጣቱን የተናገሩት ጠቅላይ ሚኒስትር ዶክተር ዐቢይ አሕመድ በቀጣይም ለሚከናወኑ የለውጥ ተግባሮች ሁሉም እንዲተባበር ጥሪ አቅርበዋል። ከተማችን ተጎሳቅላ ቆሽሻ ነበር። እኛ ደግሞ ባለቤቶች ነን፣ ሀገራችን ነው። ጉስቁሎናዋ ያመናል። እንቀይረው ያልነው ለልጆቻችን ደስታ፣ መጻኢውን ዘመን ለማሳመር ብቻ ነው። በዚያ መንገድ በቅን ልቦና ባንጀምረው ኑሮ እንደዚህ ያለ ግዙፍ ስራ ከፈጣሪ ድጋፍ ውጪ ሊሳካ አይችልም። ፈጣሪ ልባችንን አይቶ የእናንተን ልብ አይቶ ስኬት ስለሰጠን እጅግ አብዝተን እናመሰግናለን። አሁንም እናንተ እስካላችሁ እስከረዳችሁን ድረስ ሀገራችን ማስዋብ የልጆቻችን ሕይወት በተስፋና በተድላ የተሞላ እንዲሆን ማድረግ የኛ ቀዳሚ መሻት ነው። ያልገባቸው ሰዎች እያዩ እየተማሩ እንዲመለሱ በኛ በኩል እድል እንሰጣለን። በእናንተ በኩልም ለለውጥ የምንተጋ እንድንሆን የዘውትር ምኞታችን ነው። የእናንተም ጸሎት እንዳይለየን። መልካም ፋሲካ፣ መልካም በዓል። የኢትዮጵያ ትንሣኤ ቅርብ ነው። እኛም እናያለን፣ ልጆቻችንም ይወርሳሉ። መልካም ጊዜ ሁንላችሁ። አመሰግናለሁ። ነዋሪዎችም ያሉበትን ሁኔታ ስለተጎበኙና በማዕድ ማጋራት መርሃ ግብሩ መሳተፍ በመቻላቸው መደሰታቸውን ገልጸዋል አመስግነዋልም። በጣም ደስ ነው ያለኝ ዶክተር ዐቢይና አዳነች መጥቶ ሲጎበኙም እኔ የተሰማኝ ደስታ ልዩ፣ እድሜና ጤና ይስጣችሁ ነው ያልኳቸው። ለምን ይሄንን ህዝቡ ከእነሱ ትንሽ ትምህርት ወስዶ እርስ በራሱን እየተዋደደ እየተፋቀረ እንዲሄድ ለማድረግ አብይ ፕሮግራም ነው። በእውነቱ በጣም ነው ደስ ያለኝ በጣም ከሚገባው በላይ ዶክተር አብይ አሕመድን ራሱ ማየቴ ራሱ በጣም ደስተኛ ነኝ ኔ ማለት ነው እና በፕሮግራሙ እዚህ መገኘት በጣም ደስ ብሎኛል። በአጠቃላይ በቃ ይሄን ፕሮግራም ለሚከታተል እንኳን አደረሳችሁ ለእናንተም ለኢትዮጵያ ህዝብም እኔ የእውነት በጣም ደስ ነው። እኔ ደስታ እንዴት መግለጽ እንዳለብኝ አላውቅም። በጣም ደስ ያለኝ ታደሰ ብሩ በጣም አድርጌ ነው የምወድ። ውድ አባቴ እንኳን አደረሰ ከነቤተሰቦች ክላለው። ለመላው ኢትዮጵያ ህዝብ እንኳን አደረሳችሁ እናንተንም። ይሄ የተለምዶ የድሮ ባህላችን ነው፣ ከአያት ከአባት ከቅድመ አያት ያቆየ ነው ስለሆነ እሳቸው ደግሞ ያንን ተከትለው የሚያደርጉ ነገር በጣም ነው ደስ ያለኝ። ጠቅላይ ሚኒስትሩ ያደረጉት የማዕድማ አጋራት ተግባር የኛ መልካም ባህል በመሆኑ በጊዜ ሂደት እንዳይደበዘዝ ሌሎችም ሊማሩበት የሚገባ ተግባርም ነው ብለዋል።